ክርስቶስ እኳም ያነኸ በዳነታኸ ዘላለም ትረብር ጎይታ ክብር ምስጋና አምድ ሽኩርት የርቅ ሽማኸ የህር ያዶተ እንደ ቅድስ ድንግል ማርያም አትሻካች በረካ ፉጃ ጸጋ ቲብ አዶተንዳ ቅድስ ድንግል ማርያም አትሳክቶተⷕታ በረካይታ ፉጃ ይታ ትንም እንዳ ጋᎀ የህር የአባንደ ቅዱሳን ነቢያት የቅዱሳን ሐዋርያት የጻድቃን የሰማዕታት የነቢያት የሐዋርያት በረከት ፉጃ ሁና የቅዱሳን መላእክት ቀሩተ ሁና ዘላለም ቲናጋሞ የህር የጎታ አበሩስ የርሁ ክርስቲያን ንማሁ በገንም በጎርም ትረብሮ አበሩስ ንማሁ በክርስቶስ ክርስቲያን የዋርኩ በወልድ ውልደ ብርሃን በመንፈስ ቅዱስ የመንፈስ ቅዱስ ደንጋ የዋርኩ አበማዶተና እተም ጎፒያና ባነሁ ከመደር የⷘታ እንዳ ወኼ ሰላም ወጌም ትንመ ንዳ ጋᎀ የኽር የአትመር ⷘታው ይመህር እግዘሩ ይርሲ የሳት ዝህ የአባና ቤቱ ቢብርቃር ይርሲ የሳት ንትመነቴ በሮቱ በዮሐንስ ወኼ ወሬ በመንሸ ዄት ተሙዝር አስረ ዄት ያርቅ ወዳር ትናረብኔ ንረህብን የⷘታ ቃሩ በሮቱ እንግዲህ ዝኽ ቃር የዝረⷈን ያነ ⷘታ እንዳ ጭዛ እንዳ ኢየሱስ ክርስቶሱ ይዝረኪኖም ያነ በምኩራብ ደን ገፖምታነ ያስረቦ የረፈረቦ ቄጠነ የረፐረቦ ጸሐፍት ፈሪሳውያን አይሁድሎ በሮቱም የጣፎን ያነ ቅዱስ ዮሐንስ ወንጌላዊ ውሪ ታርበት ወሄ ወሬ ተጣፎ አስረሁት ታስረሁት ናውቸረና አተታይኸር ቅዱስ ዮሐንሱ በሮቱም። በማቴዎስ ወሄ ወሬ በመንሸሁ ያማተም ረኽብኔ በዝም መደር ቅዱስ ዮሐንስ ጣፈ እንደምታነ እንረኽብ ነው ብሩቱ በቤተ ክርስቲያን እንዳ ትምህርት የኳ ሰንበት የዝምረ አብ አባንዳ ቅዱስ ያሬድ የዝረኬን ኸማም ምኵራብ ይውሪ አባንዳ ቅዱስ ያሬድ በቤተ ክርስቲያን እንዳ በዝ በሁዳዴ ጦም በርቅ ጦም ያነቦ ሳም ይንመዀና ይንመዀና ሽማ በንታነ እኳ የሶስተነ ሳምት ምኵራብ ባርምታነ ጠኔም ብሩት ያወተራቸ ይፍቴ የረፐረ ሳም ዘወረደ ተህማንቀ የኳ ሳምት ቅድስት የኳ ከረ ደግሞ ምኩራብ ባረምታነ የሶስተነ ሳምት ምኩራብ የህረህማ በቤተ ክርስቲያን እንዳ ትምህርት ይትሞሪ ብሩቱ በቅዳሴ ጊዜ ያረቡ ወንጌል ዝህ ወንጌሉ እጋ በስኸታ ብዘ ትምህርት ያነወ የኸሬ ይስየሳት በስቃር ተሸትነ ጔታ ቃር ንትመነቴ ብሩቱ። እያ መዝረቺዋ ነበት አሁም ቾን አሁም ትሰሞከ ቀርብ እንዝር ⷘታ የዄች መንዳ ያብንደብ ዝቃር ቃር ጌታ እንዳጭዛ እንዳ ኢየሱስ ክርስቶስ ተዝረከን ቃራ ተተኸረኸማ ባወተራቸ ብዝረከን ይቃር ሰማኔ እጋ ጌታ እንዳጭዛ እንዳ ኢየሱስ ክርስቶስ ታዶተታ ተማሪያም ተናሁ ቸረነታ ጋሞ ዝክ መደር ቸነም ዝክ መደር ቸነም በዝ መደርም ያስረቦ ሰብ ቄጠነ ሰብ ባነቦ ይብር በምኩራብደን ናሰሁና ቄጠሁና ጠበጦምታነ ቡንየት ጠበጦምታነ ኧራም ጠበጦምታነ በህደን ገፎምታነ ያስረቦባነ ይብር ⷘታ ጌታ እንዳጭ ዛንዳ ኢየሱስ ክርስቶስ አላንጋ ጠበጠምታነ ገረፈ መከረም ደነገምታነ አወጣ ነው ዝህ አሁ የአባና ቤት የቄጥ ቤት የፈኩም የበሰራ ሁሉ ጫ ትሮጦ ከቃር ብቻ የፈኩም ባረምታ ግብር መዀና ብራጨቦምታነ ያስረበውን ቡንየት አሳደደምታነ ባላንጋ ገረፈምታነ አወጣ ነውም ዝህ ቤት የአባና ቤት ባንኸሬ የቄጥ ቤት አንኸረ ባረምታነ የአባና ቤት የጠሎት ቤቱ ባንኸሬ የቄጥ ቤት አንኸረ ባረምታነ ጌታንዳ ጭዛንዳ ኢየሱስ ክርስቶስ ቄጠነ የረፈረው ሰብ ገረፈምታነ አወጣ ነውም በሮቱ ሐዋርያትም አት ዘንጋ ተዘገደ ነውም ይብር በዳዊት ዝምራ ቤተና የቤት ማህቃር እሳት ኸማ መቸሬም የቤታኸ ቃር ደነና መቸሬም የቤታኸ ቅናት እያ በኔም ይብር የዳዊት ዝምራ ተዘገደኖም ይብር። እንግዲህ የዳዊት ዝምራ የዘገደኖ ሐዋርያት ክርስቶስ ቤተ መቅደሰታ የአባታ ቤት በአላንጋ ገረፈምታነ ትያወጣው በሩት እጋ በስ ትምህርት ንትመን ምቃሩ ጌታ እንዳጭዛ እንዳ ኢየሱስ ክርስቶስ የንቃር ባላንጋ ገረፈምታና አወጣ ነው መቅደስ ምኵራብ የዋሪ ምቃሩ ይብር ቃር ናዥነቴ ብሩት ዝክምቲ ያቤ ዝንም ደረግ በያቸነ ዀንምታነ ታቤ ባሮምታነ ጻፍ ፈሪሳውያን ተሳረበውም ይብር ⷘታ ንዳ እንም ዋብ ይዀለኸማ እንም የዀታ ደረግ የኸረኸማ ሰብ ኸረም ቢቸንም ሁታ ተሰብበፈር የኸረኸማ ሰብ የፈጠረኸማ በዳነተታ በእግዘርነተታ በⷘትነተታ በኻለተታ ታብ ኻለት ጋᎀ ታብ ደረጋሞ ታብ እግዘርጋሞ እማት የኸረኸመ በመለኮት በሜና በፍጥሮት በዳነት ታብ ተመንፈስ ቅዱስ ጭጥ የኸረኸማ ሰብ ቢኸርም ተጉት ነተታ ያናነሰኸማ በዝ በዳነተታ እንዋብ ይኸለኸማ ጌታ እንዳጭዛ እንዳ ኢየሱስ ክርስቶስ በኳከረ ባላንጋ በምኵራብ ደን ቄጠነ ረፈሮ ሰብ ገረፈ ማወጣ ኖም ብሩት እጋ ዝኽ ምኵራብ የዋሪ የቤተ መቅደስ መርኸቱ ክርስቲያን ዝኽ ምኵራብ እኳ እያታሁ አህዳን ናጥቀንብኒ ኮ ምስጋናን ናጥቀንብኒ ኮ ሽኩር ተንዳ ናጥቀንብኒ ኮ መስቀል ዕጣን ታቦት ያነወ አዶተንዳ ማርያም ያነችወ ነቢያት ያነቦ ኮ ዝኽ የምኵራብ መርኸቱ ብሩት። ምኵራብ ምኩራብ በጉርዝጉርዳ ብዘ መርኸት ቧንን አባንዳኖኽ ተጥፋትኻ ተበላ እኻ የተነፈወ በኦሪ ዘፍጥረት በመንሸ ስድስት ንረኽብኒ ኸማ ከጥፋት የእሃ የተነፈው መርከብ የቤተ ክርስቲያን መርከቱ ክርስቲያን በውታ በኖህ መርከብ ደን ሶስት መደርባነን ግሬደታ በጉራ ዴንጃታ በከነ ያዳም አጥመታ የታቦት ኸማ በግብት የፈምታነ ይበራም ይትባናም ያሳጅጅም ይትሳደድም ይቀጥርም ይሞትም አዊ በኖህ መርከብ ደን ባነ ዝክ የኖህ መርከብ ደን የቤተ ክርስቲያን መርከቱ በኖህ መርከብ ደን የገፎ ሰብ የገፖ አዊ እኳ በአብ በወል በመንፈስ ቅዱስም ተጠመቁም ታለ በቤተ ክርስቲያን ያነቦ የክርስቲያን መርኸትሎ ብሩት በኖህ መርከብደን ደን ያንገፎ ሰብ ያናምሮ ሰብ መርኸትሎ ብሩት ኖህ ይጠራወቃር ደወል ባነን በቤተ ክርስቲያን እንዳመኳ የቅዳሴ የጸሎት የማህሌት የአሕዳ የምስጋና ንትስበሰብ ሊቆቃር ደወል ነረ እንደ ብርቱ ዝኽ ደወል የቈነሰን አባንዳ ኖኅ የኸረኸም የቤተ ክርስቲያን መጣፍ ዩድንደ ዝኽ የቤተ ክርስቲያን መርከቱ ተኽማንቄ እስራኤል ፈቸት ያጥቀን ወኮ የረፈረ ሐዋርያትም ወሮምታነ ጠሎት ያበሮ እኮ የረፐረ የረፈረ ጌታ እንዳ ጭዛ እንዳ ኢየሱስ ክርስቶስ ገፓምታነ ያስተምር ወ የረፐረ ምኩራብ እኳ ያነ የመቅደሰንዳ የቤተ ክርስቲያን መርኸቱ ብሩት ክርስቶስ ተዝመደር ባላንጋ ገረፈምታነ ቡንየት ያስረው የረፈረ ጤ ያስረው የረፈረ ቄጠነ የረፈረው ሰብ ገረፈምታነ አወጣኖም ብሩት ምቃር ቲብር እንደ በዋሪ የስሃንቀ በኦሪት መቅደስ ሰብ ይተርፌ የባሸታ የባጢረታ ፈቸት ያቢባነ የጤደም የውንየት ደም የራም ደም ጠበጠምታነ ቀስኩታ የሰፈቸት ያቤ መቅደስ ይገባባን የስሃንቀ በዝ መቅደስ የጤደም ደም ይትኮ የስሃንቀ በዝ መቅደስ የራም ደም ይትኮ የስሃንቀ በዝ መቅደስ የውንየት ደም ይትኮ ዝኽ የጉርዝ ጉርዳ የመከራ የክቻ ዘበር ፈካም የጠነማ ዘበር ፈካም የስሃንቀ በዝ መቅደስ ይጠሪያነ ይያሽሙ ይፈርሙ ያነ ይያ በሰሩ ይሆው ያነ ይያ ደሙት ይብር ጌታ እንዳጭዛ እንደ ኢየሱስ ክርስቶስ በምኩራብ ደን ያቄጥ ይወረፈሩ ወጣ ኖምብሩት ክርስቲያን ተጨራ ኋት ያሮ በርዝ ርዳ ሰብ ያተርፌ በርዝ ርዳ ሰብ ይተርፌ የጤደም ይሆው ባነ ፈቸት ያጥቀኑ ይባነ በጉርዝጉርዳ ሰብ ይተርፌ የፊቅ የራም ደም ይሆው ይባነ አዋጭን በገደር ጉርዳ ፈቸተ ያትⷀንዊ ፈቸተ እንደ ክርስቶሱ ይናት ይብር በመስቀር ጄዛ የኸረንደ ደመታ የዀንደ በሰረታ የፈነመንደ በቀራኒው መስቀር በመስቀር ተሰቀረምታነ ጄዛ የኸረንደ እንደ ጉይታ እንዳ ጭዛ እንዳ ኢየሱስ ክርስቶሱ የስኻንቄ ያተርፍ እንደያነ የጤ ደማንኸረ የስኻንቄ ያተርፍ እንደያነ የራም ደማንኸረ የስኻንቄም ያተርፍ እንደያነ የፊቅ ደማንኸረ ይናት ይብር በመስቀር የተሰቀረ ደመታ የዀንደ እንደ በሰረታ የፈነመንደ የጌታ እንዳ የጽዛ እንዳ የኢየሱስ ክርስቶስ በሰረታ ደመታ ተባጢርንም ያመጥር እንደ ብሩት የዙ አባንዳ ቅዱስ ጳውሎስ የጌታ እንዳ የጽዛ እንዳ የኢየሱስ ክርስቶስ ቃር ቲዝረጅ ደመታ ተባጢርንም ያመጥርሁ ይብር ኦ ከፍረንዳ የፈካወ ጄዛ የኸረንደ ሞተ እንዳ የቀነወ ስዌር የተዘጋወ ገነት የትከፈተወ መስወንደ ግረንዴ ንረግጥኔ ኮማ ደረግ የረከብን ኮ የስካንቄ የአዳም ስቴበቲና የፈካወ ይና የክርስቶስ ድንግ የኸኔወ የኸኔኮ አባባነም ባነም ንጨቁ ስኔኮ የትከነ ደረግ የረከምነ በጉይታ እንዳ በጭዛ እንዳ በኢየሱስ ክርስቶስ በውክታው ብሩት ዀትም ጄዛ ይሄር እንዳን ደመታ ሆምታን በሰረታ ፈነምምታ ነው ብሩት የስሃንቀ በመቅደስ ደን የጠይ ደም ይሆዊ የስሃንቀ በመቅደስ ደን የራም ደም ይሆዊ የስሃንቀ በቤተ መቅደስ የውን የት ደም ይሆዊ ቅረረም ተገፋት ቤተ ክርስቲያን እንዳ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ባረችምታነ አብ እግዘር ቅዱሱ ወልድም ቅዱሱ መንፈስ ቅዱስ የእስርም ውረም ቅዱሱ ባረችምታነ እንም ጋሞ የእግዘር አህዳይታ ምስጋና አጥቀነበችም በቅዳሴ የክርስቶስ በሰር ተደመታ ሆችም ፈነመችም ቲብ እንደብሩት ዝህ ቤተ ክርስቲያን ውረም ውጭንያ ዝህ ቤተ ክርስቲያን ውረም ንጭንያ ዝህ ቤተ ክርስቲያን ውረም የክርስቶስ ሸመነንያ ቅረረም ገፓትም የክርስቶስ በሰርተ ደመታ ፈነመችምታነ ቲብንደ በቤተ መቅደስ የስካንቄ ይትዀያነ የክርስቶስ በሰርተ ደመታው የጉርዝ ጉርዳ ቂጫ ኸማ የጉርዝ ጉርዳ ስራት ኸማ የጉርዝ ጉርዳ ትምህርት ኸማ በመቅደስ ደን የጠይ ደሜት በመቅደስ ደን የራም ደሜት በመቅደስ ደን የፍቅ ደሜት ተዝ ኦጦ የባረነው ያነ ምቃሩ በዋሪ የጉርዝ ጉርዳ ⷅጫ ተቤተ መቅደስ ኦጦ በርቱ በዄተነ መቅደስ የዋር እንደ ክርስቲያን ይናት እንደ ይኔ የክርስቶስ መቅደሰታ እንደ ክርስቶስ ቢና ያድር አባንዳ ቅዱስ ጳውሎስ ይዝረጅ ኸማ አሁ የክርስቶስ ቤተ መቅደስን ሁ ይብር አሁ በዋጋ ስሮኩ ተጨራኋት ያሩ ይና ክርስቶስ የስየ እንዳያነ በደመታው ደም ኳሽኩ እንደ ምሩት ተፈጠሪ ኸልቅንም ተኸለቂ ኽልቀትንም ክርስቶስ ደመታ በሰረታ ፈነ መምታነ ደመታ ዀምታነ ይያታሁ ስየ ሁስየ እንደምሩት ይና የስሮ እንደ ያነ በደሙ ይኔ ክርስቶስ ቤተ መቅደስ እንደ ቤተ መቅደስ ይኔ ክርስቶስ ቤተታ ቤተ ታንደ ይና ሁታ ቢና ያድር ይና በዀታና ድነ በሰረና ብትበሮ ደመና ብትሰጡ ያ ባዀረ ብር ባር በዮሐንስ ወሄ ወሬ በመንሸ ስድስት ተሙዝራ አምሳም ስድስት ብሩት ⷘታ እንዳጭ ዛንደ ኢየሱስ ክርስቶስ ቢና ያድር በሰርተ ደመታቱን ወስድነ ይና የውታ ቤተ መቅደስን እንደ አሁ የያ ቤተ መቅደስንሁ ይብር አሁ ቤተ መቅደስናንሁም ክርስቶስ ቢና ያድር ብሩት ኧጋ ተስዶም ታን ወጦት ይብር ⷘታ ያድር ወሸመነ ክርስቲያን ጥርሩ ባጢር ጥሩ ባጢሬሽር ስቴቤሽር ሙጥ ዘንጋ ተሽነታይ ፈካቃሩ ባጢርም የቀነበ ቃሩ መራክስ ታነበተታ ይወጣ ᎃጥጥ ዘንጋ ተሽነታ ያፈካ ኤነታ ᎃጥጥ ዘንጋ ተዞት የዠፐረ እንዝር መታ ᎃጥጥ ዘንጋ ተስሞት የትዠፐረ ኧጅም ኧግርመታ ተባጢሬማ የዠፐረ ወኼ ዘንጋ የትሮጠ ወኼ ዘንጋ የጠበጠ ወኼ ቃር የዝረከ ወኼ ቃር ያትያነ ይሽር የእግዘር ቃር የሰማ ሁታ የጉይታ ቤተ መቅደሱ ዛታ ተዝመደር ስዶምታ ነ ኦጦ በሮት ባጢር ተሽናሁ አፍኮ መራክስ ተⷕናሆ አፍኮ ሙጥጥ ዘንጋ ተⷕናሆ ሆጡ ባጢር ዘንጋ ተⷕናሆ ሆጡ መራክስ ተⷕናሆ ሆጡ ቲብር እንደ ብሩት ይና ውረሙ የክርስቶስ ቤተ መቅደስ እንደ በሽነ እንዳ ያነ ባጢር ወጣም ወቃሽ ነረብ እንደ ብሩት አላንጋ የዋሪ የጌታ አቃሩ አላንጋ የዋሪ ንስሃው ክርስቲያን ባጢር በንስሃ ነውጣኔ በንስሃ ነታጠብን ንስሃ ያመጥር ሳሙናው ሰብ ጅስማታ በቆሸሸ በሰረታ በቆሸሸ በንሳዊ ታጠቢያን በሰረታ በቆሸ ጅስማታ በቆሸሸ በሳሙናዊ ታጠቢያን ነፍሰ እንዳት ይቆሽሽ ነፍሰ እንዳት ይመስት ንታጠብኔ እኮ ሳሙና እንዳ ንስሃ ብሩት የዙ አባንዳ ጠቢብ ሰለሞን ጻድቅ ሰባት ጋሞ ይወጥቅ ሰባችም ጋሞ ይትረሳ የባሪያን ንወጥቅነ በባጢር ንትረሳነ በንስሃ ብሩት እኳም ባጢር ብንቾትነ እኳም ንስሃ ወግባ ንረብ ብሩት የመራክሰንዳ ጨት እንገፋብኩ የመራክ ሳሁ ነገ ሰስተ እምባኹ ንስኻ የግቦት ጐቸ እናደግኹ ⷘታ ባጢር ይፈርኽ ቤትዀታን ⷘታ ፋራሹ ቤትዀታን ⷘታ የፈነኸ ኤያዥ እምባኹ ⷘታ አፉ የባሪ አትምቃሪ ይዀለ እምባኹ ⷘታ የንስኻ ጎቸ ያደገ የኸሬ ዀታ ኤያዥ ኤሰማ እምባኹ ዀታ የንስኻው ጎቻ ያደገ ያነ ኧጋ ይፈርኽንደ አላንጋ በዋሪ በⷘታ ቃር አላንጋ በዋሪ በንስኻ ባጢር የኸረ ሙጥት ዘንጋ ተቀያንዳ ባጢር የኸረ መራክስ ተገነንዳ እንዳ ሙጥት ባጢር ተሰብነተንዳ ወጣም ወቃሽ ነረብ እንደብሩት ነረብ እንደብሩት ክርስቲያን እጋ ውረመጋ ውታንዳ ጭዛንዳ ኢየሱስ ክርስቶስ በምኩራብ ደን ይረብሩ የረፈሩ ቄጠነ ገረፈምታነ አወጣኑ እኳም ይና ሙጥት ዘንጋ ክርስቲያን ተገነንዳ ንወጣነ ይና የክርስቶስ ቤተ መቅደስ እንደ ቤተ መቅደስታ ደግሞ በቤተ መቅደስ እንም ጋሞ ምስጋና ነረ ተጨራኋት ያሩ ምስጋና ነረ በቤተ መቅደስ ዝምራ ነረ በቤተ መቅደስ እንም ጋሞ ቅዱሳን ነረቡ በቤተ መቅደስ መላእክት ነረው መስቀል ነረው ይነ ቤተ መቅደስ እንደ ቤተ መቅደስታ እንደብሩት በመቅደስ ይቾቺ ዘንዳ በቤት መንዳ ወቶት ነረብ እንደብሩት በቤተ ክርስቲያን ጠሎት ያወሪ ብያታሁ ቤት ብነብኔኮ ቤት በክነንዳ ባነበተንዳ ቅረረ ተገፋት የጠሎት ሰወኽን ነረብ እንደብሩት ዝ የአትሸንፍ ዘበር ዝ የመከራ ዘበር ዝ ክቻ ግርድ የበሳው ዘበር ንትወጣኔ ኮ መትወጫንዳ ክርስቲያን ጠሎቱ ተግዘር ንትራከብኔኮ ኮ ኤማ ጠሎቱ ብሩት በቤተ ክርስቲያን እንምጋሞ ጠሎት ነረ ክርስቲያን እንምጋሞ ምስጋና ነረ ብያታሁደን ደን እንምጋሞ ምስጋና ወንበር ነረወ እንምጋሞ አኸዳ ወንበር ነረወ በቤተ ክርስቲያን እንም ጋሞ ሽናት ንረ እንም ጋሞ ጸጋ ነረ እንም ጋሞ የእግዘር ሽም ይጠሬ ይናም ክርስቲያን ቅረረም ተገፓት ዋናም ተምሳረ ትንቾናነ ትንትረሳነ ትንቈምነ ትናንነ ትንቾትነ ሚና እንዳ ትንቀርስነ ቅረረ ትንቦጣነ ገፓት ትንገባነ የእግዘረንዳ አኸዳ ምስጋና ዋትቀንም ነረብ እንደብት በሽነ እንዳ ይነዊታ ቤተ መቅደስ የኸኒ ክርስቶስ ቢና ያድር የኸሬ ይናም ከማንኸረ ወንበር ያነብ እንደ ጌታ ሀማ ይና ሙራር ተገገንደ ወጣ ነምታነ ጌታ ሙራር በገገንዳ ዋግባ ነረብ እንደ ብርት ብዘ ግዚየ ሜና ቂጣን ብርባሪም ብዘ ግዚየ መከራ በሳቢም ብዘ ግዚየ የቀፈረብ እንደ ዘንጋ ንሜዝነ ያነ ⷘታ ያበ እንደ ቃር ቸነምታነ በገገንዳ ይማ የትሮጥ ነኸሬው እግዘር ያበ እንደ ቃር ቸነምታነ በገገንዳ ይማ የቀነስ ነኸሬው ክርስቲያን ⷘታ ኤባር ደንገነት ይነ ⷘታ ታውምታነ ጥፋሜነ ⷘታም ታዊምታነ ያትያነዊ ቃር ይቃር ጎቻ ያደጉ ለቃር የጣወጪ ቃር ቅጥ የብርብሩት ተⷘታ ንዳ ጋᎀ ንቅርስነ ቤተ ክርስቲያን እንደይና ክርስቶስ ያድርወ ሸመነ ንጡሁ ጥርሩ ሰብነተ እንዳ በንስሐ ንጡህ ናቢኔ ሰብነተንዳ ሰብነተ እንዳ በጸሎት ንጡህና ቢኒ ሰብነተ እንዳ በበሰር ተደመታ ንጡህና ናቢኔ ዝህ የአባና ቤቱ ባረም ክርስቲያን ዝህ የጠሎት ቤቱ ባረም ውረሙ ይና ጎይታ ዴንጃ እንደ ይና የጎይታ ቤተ መቅደስ እንደ ይነ ሲጣር ትካ አንኸነ ይና የላሌ ዴንጃ አንኸነ ይና የዛለም ቃር አንኸነ በዛለም ንወጥቅነ ቃር አንኸነ በዛለም ይመሽ ብንደ ቃር አንኸነ ቤተንዳ እንዳ መንግሥተ ሰማያቱ የዛፈርፈን ንብረት የባዘነቱ ክርስቲያን ታዊምታነ ያሪ ቃሩ ዘራለም ይረውርኮ ተጉይታ ጋሙ ብማት ይረውርኮ ሳና ብንቄት አህዳ ያነወ መንግስት ተሰሚያት ንገባኔ ዝጥርር የኸረ መቅደሰ እንደ ወቀ የነረብ እንደ ብሩት ይና የጎይታ ቤተ መቅደስ እንደ መቅደሰ እንደ ናብላሸኒ የዙ ቅዱስ ጳውሎስ ዝካ ባረም የቆሮንቶስ ክርስቲያን ቲጠፍሎ ጋሞ አሁ የጎይታ ቤተ መቅደስ እንሁ ቤተ መቅደሰታ ያውላሽን ሰብ ቤተ መቅደሰታ ያፈረሰ ሰብ ሁታ ያፈርስን ባር ተጨራኋት ያሉ ይነ ጎይታ ቤተ መቅደስ እንዳ በባጢር ባመሰትኒ ዝህ ሰብነተንዳ በባጢር ባቆሸሽኒ ዝህ ጎታ የሞተለ ሰብነተንዳ የሲጣር ፈቸት ቤፐኒ ይና ተሽነንዳ ጎታ ወጣ ነምታን የበሰረንዳ ሙራድ ባገፓነ ውረመጋ ይና ጎታ ያፈርስን ነብሩት ጎታ ቲና ይረብሬ ይና የሁታ ናገክነ ጎታ ቲና ይረብሬ ይና የውቴን የንትዘበን አሁ ይሄን የትዘበር እያም የኹን የተዘበር ሸባርኸማ ብሩት ይና ይንስ በንሳ የውቴን የንትዘበን ሁታ በምረት ይና ይሄን የትጀፐር ይና በጸሎት የሁቴኔን ዝዘበነ ኩታ በማሮት ይናሄን ይዝጀፈር ይና በእምባ የሁቴኔን ዝዘበነ ኩታ እምባ እንዳ ይሟሼ ይናሄን ይዝጀፈር ክርስቲያን ይዝጀፈር ያነ እግዘረ እንዳው ተወጣቅኒ እኮ ታመር ተድርተ ይረሳ እንደው ጉይታ እንዳው ብሩት ስለዚህ ዝህ የአባና ቤቱ የአባና ቤት የቄጥ ቤት አንከረ የአባና ቤት የምስጋና ቤቱ ውረሙ ይና የጉይታ ዲንጋ እንደ እጋ እኳ በምኩራ ምቃር ተማንንም በዋሪ በመቅደስ እንንጋሙ የክርስቶስ በሰርተ ደመታ ይጎው ይከማ የጉርዝ ጉርዳ ፈቸት የጉርዝ ጉርዳ ሜና ኧዃ በዝ ባነን ይኮ መቅደስ ይነ ኸማ ዛታ እንጠብጥ ነብርቱ በሁይተነ መቅደስ የዋር እንደ ይናት እንደ መቅደስ የዋርንደ ይናትንደ ቲናም ሰብነትም ᎃጥጥ ዘንጋ ባጢር ወጣም ዋፍካ ያነብ እንደ ከማ ያትመርንደ ብሩት ክርስቶስም ንቅ ደረግ ያነን ኸማ ባላንጋ ገረፈም የወጣወ ስልጣን ያነንኸማ ዩድን ደብሩት። እንደብሩት እጋ ውረሙ የጌታ ቤተ መቅደስ የበሰር ቄጥ ብቻ አቅጭ ወቃር አንኸረ ቤተ ክርስቲያን ትንቸነ ክርስቲያን የበሰረንዳ ኑጫ ብቻ ወትሮጣ አንኸር ያነብ እንደያነ ቄጥ የቄጥ ቤት ብቻ ኔ ፈኒ ቤተ ክርስቲያን ሜናንዳ የኸሬ ሀሪ እንቀደስ ነ ክርስቲያን ሜናንዳ የኸሬ ብቻ እንዘምነ ያውንደ ጸጋው ንበነምታ በበሰረንዳ ንረህ ብኒ ቃር ሚዘን ነምታን ናጌችን በኸረ ናጌችን አገልግሎት የቃኤል የቃይል ፈቸቱ ብሩት ጉይት አይትቀፈን ናጌችን አገልግሎት የበሰረንዳ ቃር ብቻ አትያነ ነምታን እማትንኸረ የበሰረንዳ ቃር ብቻ ንረህ ብኒ እንኸረ ክርስቲያን የበሰር መንዳ የረፍስ መንዳ በበሰር መንዳ ጸጋ በረፍስ መንዳ ዘላለም ንበሩት የበሰረንዳ ቄጥ ብቻ አትያን ነምታነ ቤተ ክርስቲያን ንቸነ በኸረ ባጢሩ ክርስቲያን ተግብታሁ ያነ መራክ ሶጠው ይብር ቤተ ክርስቲያን የቄጥ ቤት አንኸረ ቤተ ክርስቲያን የበሰር ቄጥ ያቁ ይቾቃራ አንኸረ ቤተ ክርስቲያን የበሰር ጥፋ ይጠፍ መደር አንኸረ ቤተ ክርስቲያን አጀናነ መንግስተ ሰማያት ናጅኔኳ መነጥረንዳንያ ቤተ ክርስቲያን እንዳ ተጥፋት ሲጣር ቲረክ ብንደ ጨዋ አጎ ሀረችምታነ ትጀፕር በቤተ ክርስቲያን አውሃም የጉዝ ጉርዳ ፈቸት ይህነ ቅረረም ተገፓት ይውንደ የክርስቶስ በሰር ተደመታው በቤተ ክርስቲያን ዘና በቤተ ክርስቲያን መራክስ በቤተ ክርስቲያን ወትቤተር በቤተ ክርስቲያን ሙጥት ዘንጋ ያገባሰብ በረፐረ ኦጦም ታነ ቃሰዊ ኦጦም ታነ ቃሰዊ ብሩት ምኽረዊ የንስሃ ናመዊ መራክስ ያገባሁት የክርስቶስ ደንጌ አንኸረ መራክስ ያገባሁት አክርስቲያን አንኸረ መራክስ ያገባ ሁታ ባንገተታ መስቀሌነ የምር መስቀል አገደም ያርንም የሰላም መርኸት የኸሬ የሽናት መርኸት ጮረም ያር የኸሬ እጋ በቤተ ክርስቲያን መራክስ ያገባ ሁታ ባላንጋ ግርፎም ታኖጠዊ በጌታ ቃር ምክረዊ የግዘር ቃር ሂርከማ አብረዊ ይወጣ ሁታ በንስኻን አመበዊ መራክስ በቤተ ክርስቲያን ዬነ ወትቢተር በቤተ ክርስቲያን ዬነ አኸ አበጥብንኸ አኸ መታዮንኸ አህ የከሌ ዘርንኸ አህ ንቅንኸ አኸ ኮረምቶን ኸ የውሪ በቤተ ክርስቲያን ሰብንም የግዘር በጌታንዳ በይዛንዳ በኢየሱስ ክርስቶስ የጨነ በአብ በወል በመንፈስ ቅዱስ ብማት ጥምቀት የጨነ አት የጌታ ደንጃንደ ቤተንዳ ቤተ እንዳ መንግስተ ሰማያቱ ዘረንዳ ክርስቶሱ የጨነ እኮ ጥምቀት ማቱ ንወስድን የክርስቶስ በሰርተ ደመት አቱ ሁትም ተቀፈነም ታኔ የዘር ዘላለም ሕይወት ንረኽብ ነብሩቱ ክርስቲያን እጋ ይና በቤተ ክርስቲያን መራክስ ያገባ ሰበረ ፐር ወጠው ይብር እንደ ብሩት ቤተ ክርስቲያን ብሩት አጥ ንስሃ ንገባኔ እኮ ንቈርብኔ እኮ አዳ እንዳን አጥቀንም እኮ መስቀል ዕጣን ታቦት ያነው አዶተንዳ ተንዳ ማርያም ያነችወ ቅዱሳን መላእክት ያነቦ እኮ የምስጋና የህዳ የልዕልታ የጠሎት መድር ቤተ ክርስቲያን ይውሪ ተቤተ ክርስቲያን መራክስ ወጡ ተቤተ ክርስቲያን ዘና ወጡ ተቤተ ክርስቲያን ወትቤተ ሮጡ ተቤተ ክርስቲያን ዘር ወሜጥር ሮጡ ተቤተ ክርስቲያን አሀ አበጥብንኸ አኸ ኮረምቶንኸ አትበሮ እንም በክርስቶስ ⷅጥየው እንም የጌታ ትከው እንም ብማት መንግስት ሰማያት ይገባ አባንዳ ቅዱሳን ዘገድነም ኽኖ መሰነም ኽኖ የገፖኮ መንግሥተ ሰማያት ንገባኔ ኽኖ ዮሮኮ ሚና ኳያታ ሆ ነረብ እንደ በዄተነ መቅደስ የዋርንደ ያታሁንደ ብያታሁ ቢያታሁ ሰብነት ያነ ባጢር ወጦ በሰብነታሁ ያነ ሙጥ ዘንጋ ወጡ አንገፍር የባረናሁ ባጢር አንገፍር የባረናሁ አሙር አንገፍር የባረናሁ ሙጥት ዘንጋ ተጉይታን የኔኩምታነ በንስሐ ወጠዊ ባረምታነ ትያስተምር እንደውርት በሶስተነ መቅደስ የዋሪ አትነተንዳው እንዳው ማህበረ እንዳ ወተሰሰበ እንዳ እማት ወኽረ እንዳ በማህበራሁ ሙጥት ዘንጋ በረፈረ በማህበራሁ መራክስ በረፈረ አትነታሁ ይዌት ንቃል በረፈረ ወጠዊ ትብር እንደውርት ቤተና የጠሎት ቤቱ ባረ ውረሙ ቤተ ክርስቲያን የጠሎት ቤቱ ቤተ ክርስቲያን የቄጥ ቤት አንኸረ ቤተ ክርስቲያን የመራክስ ቤት አንኸረ እና ጌታንዳ ጭዛንዳ ኢየሱስ ክርስቶስ በገደር ጉርዳ ያነ ቤተ ክርስቲያን ቤተ ክርስቲያን ጥርር መደር የኸረኸማ ቤተ ክርስቲያን የክርስቶስ ቤት የኸረኸማ በኳ ሰንበት በምኩራብ ገረፈምታነ ያወጣ ወከረ ናት ያነ ብሩት እኳ ሚና ⷘታንዳ ይፖን ኸማ በመቅደስ የገፓ ወትቢተር በረፈረ በቤተ ክርስቲያን የገፓ የአትቤትር ዘሪ ሜጥር ቃር በረፈረ ወግር ፍምታነ በጎታ ቃር ወጣ ነረብ እንደ በሩቱ ያትመረ እንደ የመከረ እንደ እግዚአብሔር ክብር ምስጋና ይሁታይህር የሰማኔ ቃር በቀርበንደ በእንደ ደርብ እንደ ያባቀፈርሁን መንፈስ ቅዱስ የምራው የክስንደ እንደ ሽኩርት የጎታ